ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከርማችኋል? ህያው ምስክር ሳምንት ቴሌቪዥን ፕሮግራማችን ጀምር። ይህ ፕሮግራማችን በየሳምንቱ ወደ እናንተ የሚቀርበው የተለያዩ የህይወት ዘመን ምስክርነቶችን ይዞ ሲሆን ዛሬ ደግሞ በአዲስ እንግዳ ወደ እናንተ ልብቻለው። የዛሬ እንግዳይ ከአስመራ አዲስ አበባ እነዚህ አዲስ አበባ ደግሞ አድጎ የሙሉ ወንጌል ቤተክርስቲያን፣ እንግዲህ በተከታታይ አጋጣሚ ሆነው የሙሉ ወንጌል ሰዎች ናቸው ብዛት እየመጡ እየመሰክሩ ያሉት። ሌሎች ቤተክርስቲያኖችም እንዲመጡ እንዲመሰክሩ እናበረታታለን። ለማንኛውም የዛሬ እንግዲህ ላስተዋውቃችሁ መብራቱ ሃጎስ ይባላል። ወንድማችን መብራቱ እንኳን ወደ ሲሚን ስቱዲዮ በሰላም መጣ። እንኳን ወደዚህ ከአንተ ጋር እግዚአብሔርም ይህን አጋጣሚ አመሰግናለሁ። አሜን፣ አሜን። ክብር ለኢየሱስ። ሲሆን እንግዲህ እንደሚታወቀው አንተ እንደነገርከኝ ከአስመራ ጀምሮ ነው አስተውል። አስመራ ሆኖ ከዛ አዲስ አበባ መተን ያደገው አይደለም። ስለዚህ ዛሬ እንግዲህ አሁን አሁን ሙሉ ወንጌል ቤተክርስቲያን ሳሚት ነው ያለሁት። ከልጅነቴ ጀምሮ ኦርቶዶክስ ቤተክርስቲያን ታድሶ ኦርቶዶክስ ቤተክርስቲያን ነበር። በልጅነቴ ታድሶ የሚባል ነበር። እኔ አሁን ታድሶ መሆን አሁን ነው የምለየው ያለሁት እንጂ ያኔ ታድሶ አይባልም። በቃ ኦርቶዶክስ ኦርቶዶክስ ነው። እግዚአብሔር ይመስገን። በዛን ጊዜ በህፃንነት እያለሁ አምስተኛ ክፍል ተማሪ እያሉት ዚ ለኛ መጀመሪያ ስለቤተሰቦች ነገር ስለደግበት ቦታ ያደግኩበት በህፃንነቴ አስመራ ውስጥ ነው ያደኩት። ከተማ ውስጥ እናቴ ሱቅ ነበራት አባቴ ደግሞ ሱቅ በቃ በነጋዴ ህብረተሰብ ነው ያደኩት። አባቴ አድግራት ልጅ ነው። እናቴ አስመራ ውስጥ ነት እና እዛ ላይ እያደኩ እያለሁ ህፃን ልጅ ዝም ብዬ የእሁድ ትምህርት ቤት ፕሮግራም ካፈል ነበር ሄድ ነበር። ኦርቶዶክስ ቤተክርስቲያን ያው ግን ነበረ ይሄንን መዝሙር ጠቅላላ መዝሙሩ የፕሮቴስታንት መዝሙር ነው። በቀሱ ነው የሚሰማ አሁንም እሱ ነው። ያኔ በቃ ደስ ይለኛል ይፈቀድ ነበር። ደርግ ኢትዮጵያ ውስጥ ደርግ ላይ ክልክል ነበር ያሳድድ ነበር። ፕሮቴስታንት ነው ማለት ይሄ፣ ኦርቶዶክስ ቤተክርስቲያን ውስጥ የፕሮቴስታንት መዝሙር ልክ ሊሰማ ይሰማል። እግዚአብሔር በቃ በኃይል የተገለጠበት ጊዜ ነው ይዛን ጊዜ ያኔ ያ ይገርመኛል። ብዙ ችግር ቻለንጅ እኮ ነበር፣ ብዙ ችግር እኮ ነበር። ግን ችግሩ እግዚአብሔር እያሳለፈ ነበር። ብዙ ካህናት ጉባኤ ላይ የሚወድቁበት ሰዓት ነበር። ሲከራከሩ መዘጋት አለበት ብሎ ሊያዘጉ ሲመጡ ወላ ምን ሲሉ የሚወድቅበት ጊዜ ነበር። ይሄ ማለት ካደክ በኋላ ማለት ካደክ በኋላ ልጅ ያለው ልጅ ምን ያህል እድሜ የአስራ አንድ አመት ልጅ እያለሁ እና ያን ሳይንስ እንትን ያልኩት በተለይ ወንድማችን መምህር ሰለሞን የሚባል አገልጋይ ነበር በዛን ጊዜ በሱ ነው እግዚአብሔር ክብር የተገለጠው በጣም በሰፊ የሚገለጥ የነበረ የፈውስ ፕሮግራም ነበር የአጋንንት መፈታት ነበር ያ እሱን ይገርመኝና ይሄድ ነበር ከዛ በኋላ ግን እንዲሁ ነበር የምመላለሰው መሃል ላይ በቤተሰብ ቻሌንጅ ተፈጠረ አንተ ለምንድን ነው ቤተሰብ የምታመዛ

ማረሳው ከውስጥ ያለ ግሎሪ ቱ ፋዘር ግሎሪ ቱ ሳም ግሎሪ ቱ ስፕሪት የሚል መዝሙር አደባባይ ሙሉ እስከ ከተማ ድረስ እየተዘመረ ይሄድ ነበር። በእንግሊዝኛ ኢየሱስ ጌታ ነው የሚልም በትግርኛም በአማርኛም እየተዘመረ መንገድ ላይ ይሄዳል። ኦርቶዶክስ። አዎ፣ የመዝሙር የዘማሪዎች ልብስ ለብሼ የከበሮ ሽብሸባ እድል ስለሰጠኝ ያሸበሸብኩ ጊዜ በቃ መንግስተ ሰማያት የገባሁ ነው የሚመስለኝ። በዛ ሰዓት እቤት ስገባ ጦርነት

መካሊስ ውስጥ ሙሉ ወንጌል አላቆም ከሚገርም እንዲህ ምንድን ነው አልኳት። እዛ የአጎቴ ሚስት ናት የነገረቻት ከእነሱ ጋር ገባ ከነዚህ ፕስ ፕስ ሚል ጴንጤዎች ገባ። ልጅ የመጀመሪያ ልጅ ተባላሽ ይህን የሚያክል በትምህርት አንደኛ ነው የምወጣ፣ በአርታ አንደኛ ነው የምወጣ። በትምህርት በጣም አእምሮ በጣም ክፍት ነበር ለትምህርት። ያውም የጥናት ክፍለ ጊዜ የለኝም ነጋዴዎች ነው አባቴ እና ነጋዴዎች ስለነበሩ ጠዋት ተነስተህ ለሱቅ የሚያስፈልግ ሰባት የአባቴ ጋር ይሄዳል። ጥምቀት በዓል ነበር ነገ ዛሬ ነው አንተ የምትወጣ ታቦት ዘምትወጣ ወደ መስቀል አደባባይ ማታ በቃ ደስ እቤት ዱላ ነው የጠበቀኝ። ምንድን ነው የት ነው ጥምቀት በዓል ነበር። በዓሉ ላይ ተገኝቼ ምን አለ አንተ ህፃን ልጅ አለ ደግሞ ልብስ ለብሰህ እይ እንትላለህ። ትልን አልገባኝ። ኋላ ግን ከነዚህ ጴንጤዎች እነሱ ኮንሸቶች ናቸው። ስለ ወንድሙሽ ቄስ ነው ጥሪው፣ እሱ ሱን ጠርተሽ ጠይቅ። ስለዚህ እኔ እግዚአብሔር ቤት ነው የሄድኩት። ከዚህ ውጭ የማውቀው ነገር የለም። ቤቱን ነው ስለሽ፣ ምንም ከዚህ የሚመለሰኝ ሰው የለም ምናም ብዬ ፈራች እንዳልጠፋም ፈራች። ከዛ በኋላ አባቴ ስጠይቀው በቃ ምን ሲሄድ መጽሐፍ ቅዱስ ይዞ ከሲጆች ጋር ሲያልፍ አይናገርም፣ ግን በሱ ላይ እስራት ይበታል። አሁን ሳልቆ አሁን በማውቀው ሰዓት እሱ እሱ ጭራሽ ቤተ ክርስቲያን ይገርመኝ ነበር። ከዛ አንድ ዘማሪ

የደህንነት ትምህርት አለ። ምን አለ አንተ? አሁን ዝም ብለ ዘው ብለ ማርያም አታማልድ ምናምን የለም ትምህርት ራሱን የሚገባ ቃሉ ራሱ ያስተምራል። ራሱ እኔ አሁን ከልጅነት የጀምሬ ግድግዳ ላይ ተሳል የሚያለቅም የቄስ መስቀል ተሳል የሚያለቅም ክልክል ነው ብለውኝ አይደለም፣ ራሱ ቃሉ ያስተማራል። ቢያመጡም ቃል መስቀል ነው ለምሳሌ ወላችኋለሁ አላቸው ለእናቴ መልዕክት የሚያስተላልፉት እነሱ ናቸው። ምልክት ከልጅነት ምልክት የሰጡት እና ቃል መስቀሉ መስቀሉ ሳይሆን ቃል መስቀሉ ነው ያዳነን እንላቸው ነበር። በኋላ ይህንን ፈተና ሲመጣ ይገርመኝ ነበር። ለምንድን ነው ይሄ ነገር በህይወቴ በውስጤ ደግሞ በዛ ህይወት ደግሞ እኔ ላይ እንቅፋት ይበዛል አላውቀውም? በትምህርት አንደኛ ነው። አርት ከሙሉ ትምህርት ቤቶች ኢንጂነር ስኩሎች አንደኛ ነው፣ ግን ስታክ ያደርገኛል እንዳል በዛው እንዳልገፋበት። ከቤተሰብ ዝም ብለህ ተማር ትምህርት ይሻላል ነው ያስቆመኛል። ወይ ካራት ከራ አይቆርብልኝም ተወዋለው። ስፖርት ሳይክል አንደኛ ወጣ ነበር ሚገዛልኝ ሳይክል ጠፋ ነው ተወዋለው። እና ስታክ ስታክ ስታክ ስታክ የሚያደርገው እንዳልወጣ አላቅም ነበር። በኋላ ግን መጨረሻ ነው ይሄ ነገር ምናምን በሚልበት ሰዓት አክስቴን የሚጠሯት አክስቴን ነበረች ው ጆባናት ብለ ነው የሚጠሯት። ለካ ሲሄድ መድኃኒያ ትምህርት ቅዱስ ማርያም ትምህርት ቤት የምማረው የእሁድ ትምህርት ቤት መድኃኔ ዓለም የሚባላለ መካነ ኢየሱስ ቤተክርስቲያን ሲሄድ አክስቴን አገኘዋት የአጎቴ ሚስት ራሴ ራሴ ስለ እሁድ ፕሮግራም ሲሄድ እዛ ተካፍዬ ስወጣ ላ አልነበረም ቤታችን። በቃ ለማወቅ ነው ሁሉም የሚያደርጉት ማለት ነው። ጌታን እንዳውቀው አደረገኝ በጣም ከዛ ምክንያቱም ከቤተሰብ ህብረት ላይ የሚደረገው ድግስ ሲደረግ ሲደረግ ስትመጣ ውሃ ነው የምጠጣ፣ ጠላ አትቀበላቸውም። እች ጆባ ይለዋታል ማማልጋነሽ ትባላለች። በኋላ እቤታቸው ሄድኩ። እቤት ሲሄድ ፕሮግራም አለ ቤታቸው። ማመልጋሽ፣ አንድ ጥያቄ ልጠቅስ፣ ጥያቄ ያለኝ አልኳት። ጆባ ነች ጆባ ነች ጆባ ናት ምናምን ሲሉ እንሰማለሁ ቤት ውስጥ። አሁን ሳይሄዱም እሰማለሁ ሳሎን ላይ መዝሙር ሲዘምሩ አያለሁ ቃል ሲካፈሉ ላይ እያየኋቸው ነው። ትሄድ ነበር ማርያም ቤተክርስቲያን ያለሁ ገብርኤል ቤተክርስቲያን፣ ስላሴ ቤተክርስቲያን፣ መድኃኒዓለም መጥቼም አይቼሻለሁ አልኳት። ስለዚህ ከእናንተ ጋር መቀላቀል እፈልጋለሁ አልኳት። ገባሁ እጅን ሰጠሁ። ሰማንያ አንድ ዓመተ ምህረት ጌታ ተቀበልኩ። የግል አምላክ አድርጌ ተቀበልኩት። ተቀበልኩ ወዲያውኑ እዛ ትምህርቱ ሳልማር ምንም ሳልል፣ ምጽዋ የተያዘ ጊዜ ትዝለኛ ብዙ ችግር ነበር እዛ አስመራ ውስጥ ለተመሰረተ ምንም ይሄ የኤርትራ ነጻ ሳትወጣ በፊት ነው። ምን ይመስል ነበር እስቲ አስታውሱ። ያን ጊዜ ያን ጊዜ በቃ ሪቫይቫል አሁን መንፈሳዊ ህይወት ሪቫይቫል የነበረ ያን ጊዜ ነው። ያውም በኦርቶዶክስ ቤተክርስቲያን። ለምንድን ነው ቤተክርስቲያኑ ደርግ አስመራ ውስጥ ነጻ ነው ያደረገው። አሁን ሪቫይቫል ነበር ስትለኝ፣ አዎ ኦርቶዶክስ እና ምን ይሆን ነበር። አሁን የፎንስ ፕሮግራም ነበር እዛው ኦርቶዶክስ ውስጥ የተጸለየ መድረክ ላይ ወጥቶ ስምሽ እገሌ የምትባይ እያለ በመገለጥ መምህር ሰለውን ያገለግልናል፣ በመገለጥ እና፣ ገበያ ላይ ደግሞ አንድ የረሳሁት ነገር አለ። እኛ ሱቅ አለን፣ መርካቶ እዚህ እንደሚሉት ሱቅ አለ። የአባቴ ሱቅ ማከፋፈያ ነው። ይሄ ድስት፣ ሳህን፣ ሲኒዎች ምናምን ማከፋፈያ ነው። እና አንድ ሴት ነበረች፣ አንጥን ላይ እዛ የምትመጣ መናፍስት የሚጠቀምበት የምትዞር ከተማ ላይ የምትዞር። ልክ መምህሩ ሰሎሞን ሲመጣ መጣ ገባች። እኛ ጋር ለማንመጣባት ነው ነበር። ምን ያክል የእግዚአብሔር እንትን እንደነበሩ በኢየሱስም ነው ሌላ የለም። በኢየሱስም መተው ቄሶች ወይም ዲያቆኖች እንትን ሲመጣ መክፈልት ምናምን ሲመጣ አውቀው ጠላ እዛ እኛ እንዲሸተን በቃ ሽታ ሆነብን እንድንወጣ እዛ የትምህርት ስንበት ቤት አፍስሰውበት ማምሸት ተመሸታ ሆነብንና ገብተን አጥበን፣ ለምንድን ነው እንደዚህ ያደርጋችኋል? አጥበን አጽድተን ወይም ግቢ ላይ ተምረን ማርያም ቤተ ክርስቲያን፣ ገብርኤል ቤተ ክርስቲያን፣ ስላሴ ቤተ ክርስቲያን፣ መድኃኒዓለም ቤተ ክርስቲያን ሁሉም ከዚህ ይወላል። አዎ ነበር። አንዳንድ ደግሞ ድንጋይ ይወረወርብናል ከላይ ቆርቆሮ ላይ። እናንተ ከዚህ አልፋችሁ እኮ እዚያ ሙሉ ወንጌል ነው የምትሄዱት፣ በዚህ ይሄ እኮ ማለፊያው እነሱ ነው እንባል ነበር። አውቃችሁ ነው እናንተ ከነሱ ጋር አንድ ናችሁ ይል ነበር። ጠላት ያነሳሳ ነበር። በድንጋይ የምትመታበት ጊዜ ያለ እነ በእናቴ እንደተመታሁት እኔ ማለት ነው። ዛማላ ጌታን አወቅሁ በግል አድርገው ወጥኩ በኋላ ግን መማር ነበረብኝ። ጦርነቱ ከባድ ጦርነት መጣ። እዛ ትምህርት የጨረስኩ በዛ ሰዓት ነው ምጽዋ የታዘዝበት ጊዜ ሻእቢያ የያዘው ጊዜ ምጽዋን የተቆጣጠርበት ጊዜ፣ በጣም ትልቅ ጦርነት ነበር። ከዛ በኋላ አባቴ ነጋዴ ስለነበር አዲስ አበባ አስመራ ስለሚመላለስ እሱ ይዘ ይመጣዋል። አዲስ አበባ አላለፍኩም፣ ችግር አላለፍኩም። እዛ በኋላ መጣሁ። ሲመጣ እንዲህ በጣም ልዩነት እንዳለ ያወቁት ዶክተር ሰለሞን ዶክተር ፍጹም ያልኩ በላይ ተኩል የሚባል ነበር አብርሃም ተኩል የሚባል ነበር ሞርጌጅ ባንክ እዛ ኃላፊ ነበሩ። እነሱ የመድኃኒዓለም ትምህርት ቤት የመድኃኒዓለም ቤተክርስቲያን አባላት ስለነበሩ እነሱ ተቀብሉን። ስላሴ ቤተክርስቲያን ነበር የሚያስተምሩ እሑድ አራት ኪሎ አራት ኪሎ አራት ኪሎ ፕሮግራም እሑድ እሑድ እንሄዳለን እዛ እንካፈላለን። በዛን ጊዜ የነበረው ጳጳስ ሲያስተምሩት ትምህርት በጸሎት ሲዘጉት የሆነ ስህተት ቃላት አወጡ። ከአንድ መታችሁ እንዴት እንደዚህ ይሆናል? አልኳቸው በጣም ትኩር ነበርኩ እኔ። እንዴት ሰው ይጥፋ ብላ መጸልያለ? እግዚአብሔር ምሕረት አድርግልን ኢትዮጵያን ጠብቃት ነው የሚባለው። እንደዚህ ገ እዚ ጥፍጥፋል አይባልም እርል ሌላ ነገር አልተናገሩኝም እና ውስጤ ወጣልኝ። ሶሪ ውሎኛል። ይቅርታ ስራ ነው ደስ አለኝ። በቃ ወጣው መስአብል ተነህን የት የሚሄድ ስንል አንድ አብርሃም የሚባል ልጅ ነበር። መካኒሳ ነው መካኒሱ፣ መካኒሳ ብቻ ነበር ሪቫይቫል የነበረ መነቃቃት የነበረ መካኒሳ ሄድ። መካኒሳ ስሜት ነው። ፕሮግራም አየን። ምን አየን? በዶክተር ሰለሞን ማየ ነበርኩት። እዛ ለከዛ ፕሮግራም ተካፍለን ስንመጣ አብረን ሼር እናደርጋለን፣ አብረን ምግብ እንበላለን ምግብ ሆቴል ለምንበላው ምን ምን እውቀት የንግድ ዕውቀት ስለነበረኝ እኔ ድሬዳዋ ደርሼ መጣና መርካቶ ሸጠውና የነሱ ፋይናንሻል ይሸፍን ነበር። ትዝ ይለኛል ካሽ ርካሽ በአንድ ብር ሽሮ የሚበላበት በእነዚህ መሀል እያለው 82 ዓመት በዚህ እንቅስቃሴ እያለ ይሄ ሆነ ብሎ ትምህርት የምንማርበት ጊዜ አልነበረ። በቃ ፕሮግራም ለመካፈል ብቻ ነው የሚሄደው። እናንደ ዘርፍ ደግሞ ለምን ሄዳችሁ እዛ አይሉንም። አይ ስላሴ ዚ ሄድ ያለባችሁ አጥንታችሁ በብዙ ነገር ስለስ ዶክተር ፍጹም እዚህ ነበር እዛ ጊዜ አሃ ዶክተር ፍጹም አገልግል ነበር እዛ ሁን ያገልግል እዚህ ነበር በሰላም አሁን ልዩነቱ ምንድነው ልዩነቱ ጥምቀት የለም እዛ በንስሐ በቃ ወደ ጌታ እና ይሄ ልሳን ምናምን ስትነግር አዲስ ነገር ሆኖ የሚሰማቸው የነበረ እንቅፋት እንዳይሆንብህ ግን ልሳን እነ ዶክተር ሰለሞን ነው አሁን መንፈስ ቅዱስ የተሞሉ ነበሩ። እዚህ ከመጣሁ በኋላ ግን መካኒሳ መካኒሱስ ፕሮግራም ካፈላሉ ስላሴ ቤተክርስቲያን ንገናኝ እሑድ እሑድ ስንገናኝ የመድሃኒ ቤተክርስቲያን ተብለን ከሰዓት በኋላ እኛ ራሳችን እነ ዶክተር ፍጹም ከሄዱልን በኋላ ወደ እዛ አብነት አካባቢ በኋላ ግን ምናምን ካለ በኋላ ስለዚህ ቃለ ህይወት ብትሄዱ ችግር የለውም። መካኒክስ ስትል ሌላ ግን አትችልም እንባል ነበር። እዛ እዚህ እያለ መሃል ላይ ብዙ ትምህርት የቃል እውቀት ስላልነበረኝ ፈተና መጣ። ሰዓት ትልቅ ፈተና መጣ። ጴንጤ የሚባል ወይም ደግሞ ጌታ ያወቀ የሚባል ትዝ ይለኛል። በደርግ ጊዜ ጴንጤን አይፈልግም ግን ሰራተኛ የሚቀጥረው ጴንጤ ነው የሚቀጥረው፣ ደርሸበታል። ራሴዋሽም ተብሎ ብዙ ቦታም ተቀጥራል። የዛን ሰዓት ይህቺ አጎት የሚስት ጌታ የተቀበልኩበት ቤት እሷ ስፖንሰር ነበር የልጇና የኔ የኔ ስፖንሰር፣ ለልጇ ቀየረችው ለልጇ ሰጠችው። ሳይመጣ በፊት የርስ ትባላለች፣ ተማሪ ናት። እሷ እና የመብራቱ ከመጣ በቃ ሁለቱም እኔ እሸፍነዋለሁ። ከዛ በኋላ ሲመጣ ግን ለልጅው አረገችው፣ ሁለቱም ልጆቹ አረገችው። አይ ዝም ደረቀኩና ወጣው፣ ወጣው ከቤተ ክርስቲያኑ ወጣው። ወደ ኋላ ተመለስኩ አልኩና ጠላት በዛች ተጠቅሞ ስራ እውቀት አለኝ በትምህርት መውቀት አለኝ ስራ ደግሞ ነጋዴ ነጋል። በንግድ ስራ አደኩ። በቃ ተውኩትና ከነሱ ድሬዳዋ እሄዳለሁ፣ ጅጅጋ እሄዳለሁ፣ እቃ እመጣለሁ። በቃ እንደፈለኩ እበላለሁ። በዛ መሃል ላይ ያው ንግድ ዓለም ላይ ስትሆን ጫት የሚቀም ያክስቴንጅ ባርዋ ነበር እሱ ጋር ጫት መቃም ጀመርኩ። ከዛ መስመር ወጣሁ። ቢፈልጉኝ ቢፈልጉኝ የት ያገኙኝ? ቢፈልጉኝ ሰዎች ናቸው ደከሙ። ጌታ ግን ዝም ብሎ ይከተላል።

እስከ ሶስት ሰዓት ቁርስ ያልቃል። ከአምስት ሰዓት እስከ ስምንት ሰዓት እስከ ዘጠኝ ሰዓት ምሳ ያልቃል። በቃ ይዘጋል። ያደረ ነገር የለም። ትኩስ ትኩስ ነው። ታዋቂ ሆንኩ። ሰራ ነበር እየሰራው ያለው ግን ማቆ ነገር የለም። ጫት መቃም ጀመርኩ፣ ምናልኩ። እዛው አካባቢ የሆነች ልጅ ተዋውቋት፣ በእዛ መሀል ላይ እውጣልን አሉኝ። የስልጤ ነበር እንትኑ ሻይ ቤቱ ሲያዩት ቀን ነው፣ ቅናትም መጣ። በቃ እውጣልን አሉኝ። ምግብ ቤት ምሽሮ ቤት። ከዛ ወደ ሳውዲ አረቢያ አገር ሄድኩ። አላዋጣም አይደለም ስራው አለ የአክስቴ ልጅ አገኘኋት። ከሳውዲ የመጣች ተጠርዛ፣ ተባርራ የመጣች እሷን ለመውሰድ ምክንያቱም ትልቅ መስቀል ነበራት እዚህ ጋር እና እሷን ፈተና ላይ አሳልፊያት እስልምናን ያነብ ነበር። ማንበብ ደስ ስለሚለኝ አነብ ነበር የእስልምና መሰረቶች ምናምን ምናም ቢሉስም እኔ ይጂ ያልፋሉ እኔ ያልፋሉ ግዴ ስለማውቀው አንድ ቀን ያነበብኳት፣ እሷን ይዤ አብነት አካባቢ ነበር ቃዲ መስቀል ነበራት። እዛ በኋላ እሷ እናቷ ሙስሊም ናት፣ እናቷ ክርስቲያን ናት፣ አባቷ ሙስሊም፣ የአባቷ እምነት መከተል ትችላለች። ስለዚህ ሳውዲ ለኡምራ ለጸሎት መሄድ ፈልጋለሁ ስላለች እኔ ያጎቴ ልጅ ናት። ቁርአን ላይ ልጅን ጠቃች በቃ ጻፉልኝ፣ ሸሪያ ፍርድ ሻሪ ፍርድ ቤት ጠሩ ሀጅ ኡመር ይባል ነበር የዛን ጊዜ ያን ፈተና ያለፍኩት ይዛሀዝ ሳ ሄድኩ ቤት ሰራበት የነበርኩት ብር ስለነበር እሷም አዲስ ብር ገዛው በቃ ሳውዲ እስር ቤት ነው። እንደዚህ ነው ፍሪዶም የሌለው ምናምን አልኩ። መንገድ ላይ ዞርኩ። የሚባል መኪና እዛ ገብተህ መስራት ነፃ ቀረጥ ነው ተመጣው ያንን ስለማቅ ምን ጊዜ ያለህን ንብረት ይዘህ ያችን መኪና ያችን እየሰራች ያለች በሾፌር እየሰራች እያለች፣ እንዴት ጫት ቃሚ ነኝ፣ ይገራደረኛል። ጠላት አላውቅም። መኪናው ምንም ነገር አልሆነችም፣ ግን ታክሲ አረካት፣ እዚህ ማለት ነው። አዎ፣ ታክሲ ሆነች። አብነት በመርካቶ መካኒክ ትሰራ ነበር። ታክሲ ሆና እየሰራች ያለች መንገድ ላይ ትቆማለች፣ ተበላሸችልኛል። ሹፌሩም እንደ ፍላጎቱ ቃሚ ነው፣ እኔም ቃሚ ነኝ። በኋላ የማሰራበት የለኝም፣ ግራ ገባኝ። ግን ለካስ በዛኛው ዓለም ላይ በቃ የሆነ ነገር የተደረገ ነበር።

ነው ግራ ገባኝ። መኪናዋ ትቆማለች። ምንድን ነው ችግሩ ስል ምንድን ነው ችግሩ ስል እዚህ እኮ ልጅ ወልዳል ይላል ለካሷ። እኔ ሲሄድ ሳውዲ ምንም የማውቀው ነገር የለም። ስመለስ እሷ ጠንቋይ ቤት ሄዳ የልጅ አባት ጠፍተዋል፣ የት ነው ቆይ፣ ያገናኝሻለሁ፣ አሳይሻለሁ፣ ባዶ አድርጌ ያመጣዋለሁ ማለት ነው። ያስ ነገር ነበር። አዎ የማውቀው ነገር የለም። መኪናዋ ከሸጥኳት በኋላ ነው

ምዝገብ ያንተ ምዝገብ ግን ይገልም አልገባኝም። እኔ ምን ምን ተመላለስ ዝም ተመላለስና አንድ ቀን ይለኛል። ያው በጌታ ብዙ ብዙም እግዚአብሔር ይፈልገኛል። እግዚአብሔር ነው። እሱ ብቻ አይደለም። ሲገባኝ አሁን ሲገባኝ ከሕፃነቴ ጀምሮ አይኔ አውሮ እንደነበር እናቴ ትነግረኛለች። በሕፃነቴ ነበር ጠላት የሚፈልገኝ። ለካ ገና ስወለድ በጣም አሸገል በመተላት ይባል ነበር። አዎ ነው እግር አሁን

ከገደልኳት የምፈልገው ነገር ቢ አሁን ግን አንተ ይሄ ሁሉ መኪና ተሽጦ ምን ያልከው ክሳራ ውስጥ የወደቀው ያ ነው እምቢ ያሉትን የቤቱ ጣጣ የቤቱ አምላክ ነው እንደዚህ የሚያደርገው። ስለዚህ ለእናትህ አሁን ነጭ ልብስ ይሄ የረኮበት ምናምን ልከህ በቃ ሰኞ ሰኞ ቀን ወይ ማክሰኞ አንድ ቀን እንደዚህ ቡና አፍልተሽ በቃ ነገር ይመለስልሃል። የመጀመሪያ እናቴ የት ነው ያሉት አይነ ያስመራ ነበረች ያስመራ ነው አሁን አይቻልም አልኩት ቡና ተፈልቶ አያውቅም በቤታችን ቡና ተፈልቶ አያውቅም ለካ በአያት ቅድማ ተቋረጠው እኛም እናውቀው ነገር የለም በአያት ቅድማ ተቋርጧል ይችን ጥርሴ ላይ ነክስቻታለሁ ለምንድን ነው እንደዚህ ያለኝ ምናምን የሚለውን ነገር ብቻ ወደ ጫት ወደ ምናምን ሙያ ስለነበረኝ አንዴ እዚህ ገባ። እድሜ ቀጠለ እና የተባልከውንም ፈጠረ ይህን ምስጢር በጣም ጥሩ እንግዲህ ምን ሆነ ከዛ በኋላ ለናለ ረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን እና ሬዲዮ የህያው ምስክር ዝግጅታችን ነው። በተስፋ ቴሌቪዥን የምትከታተሉ በአየር ላይ ማለት ነው፣ በኢትዮጵያ እንደዚህ በአፍሪካ አካባቢ ያሉ የምትከታተሉ፣ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትከታተሉ ኢትዮጵያውያን፣ ኤርትራውያን የፕሮግራማችን ይቀጥላል። ትንሽ ቆይታን እንመለሳለን፣ ባላችሁበት